ይኸው ይኸው፣ መጣ እስጢፎ ግጥም የምሰጠው ስመኝ ነሽ። የትም እንዳትሄዱ፣ ዛሬ የሳምንቱን አስቂኝ ኮመንት ይዤላችሁ መጥቻለሁ። ቪዲዮን ላይክ አድርጋችሁ ጀምሩ። ግጥሜ ርዕስ ብላለች። እንግዲህ ጃኒ የቀድሞ ስሟ ተጋልጦ ነበረ። እስኪ ጃኒስ ደግሞ ምን ተባለች? ማነው ስምሽ? ስመኝ ገብሩ ስመኝ ይሄው ይሄው መጣ መጣልኝ፣ ይሄው እሱ ነው። የዝምታ ያባራሪ እሱ ነው። ይሄ ኮቶቼ እረኛ የሰላሞቼ እመቤት፣ የሰላሞቼ እመቤት። ወንድ ነው ካራክተር እሱ ነው። አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይህ ትወና አይደለም፣ ይሄ ግጥም ነው። ይሄ ግጥም ናደ አይነሽ ውስጥ ግርኖሮበት ረባበታ አይደለም ደስቲ ግጥም የምሰጠው ስመኝ ነሽ በቃ ወይ ጉድ! እንዴ! ጃኒ የግጥሟ ቡዜማን የግጥሟ ቡዜማን አረ ሰው ኢኮምታ እንዴ! በዚህ አይነት ቡዜማን ራሱ እርግጠኛ አለኝ አንድ የተወሰነ ግጥም እንድጽፍለት ሪኮመንድ ያረጋ አይቀርም። በዚህ ሳምንት የማንሰማቸው አስቂኝ ኮመንቶች የሉም። እስኪ ደግሞ ይህችን ጉደኛ ተመልከቱኝ። አሁን በኢትዮጵያ ኑሮ ውድነት ይህን መብላት አለብህ፣ ይህን መብላት የለብህም የምንባባልበት ሰዓት ነው። አረችን ጉደኛ ተመልከቱልኝ። ምግብ ባለሙያ በፍጹም የማልበላቸው ሶስት ነገሮች፣ የመጀመሪያ የተጠበሱ ምግቦች ቺፕስ፣ በፍጹም ልበላ አልችልም። ሁለተኛ በፍጹም የማልበላው የሸክላ ጥብስ፣ ስጋ ቤት የሚጠበስ የሸክላ ጥብስ በስብ ነው የሚጠበሰው፣ ወይ ደግሞ በዘይት ነው የሚጠበሰው። አንደኛ ሳቹሬትድ ፋት አለው፣ ሁለተኛ ደግሞ የኮሌስትሮል መጠናችንን የትራይግላይሴራይድ መጠናችንን እጅግ በጣም ይጨምራል። ዘላለም ትኖሬውን እናያለን። አንዴ በልጬ ልሙት ነው ወይ? አበሻ በዚህ ሰዓት ለምን የተሸፈ ቦምብ አይሆንም። አልምርም። ወላቀሎ አናናስ መስሎት ቢበላው። ዘንድሮ እኮ አናናስና ቦምብ ራሱ መለየት አቅቶናል። አይ ወጣሪ። እሺ እኔም ሸክላ አልበላም። ማን ይገዛልኛል? ማንገስቶልን አይ ኮመንት፣ ተመሳሳይ ነን ግን ከምክንያታችን በስተቀር። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ አድርጉ። የሳምንቱን አስቂኝ አስቂኝ ኮመንቶች ይዘን ለእናንተ እናመጣለን።